ሰው ዘላት ደውለኝ፣ ተዋናይ ማየት አልፈልግ ማለት ተዋናይ አስር ሽካሬ መለሰው ሰውየው ታየኝ። እዚህ ፍጥሩና እንደዚህ ኮስተር ያለ ሰውዬው መሆኑን ተሳፍሮ፣ በቃ ተሳፍሮ፣ ቀረጻ ልክ ሲያልቅ፣ እኔ የማወራለው አሁን የሚያውቁ ስለሚያውቁ ነው። ልክ ቀረጻ ሲያልቅ፣ የመጨረሻ ሹቲንግ ሌሊት ስድስት ያለቀው ሲያልቅ፣ ሌሊት የለም ሰውዬው በሯል። ወደ ሀገር የለ፣ በቃ ቴራፒ ሊሰራ በቃ የእኛን ለማስወጣት እኮ ነው ከውስጡ ቀረ። አስር ሺህ ካሬ አሁን ለኛ አለ ግን ሰውየው አሁን በፕሮዲስ ያደርጋል ምን ፊልም